እግዚአብሔርን የሚያውቅ መሪ እግዚአብሔርን ረዳቱ ያደረገ መሪ ህዝቡን አሻገረ። እግዚአብሔርን የማያውቀው የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃዎቻችን በስፋት ለእናንተ የምናቀርባቸው መረጃዎች እጃችን ላይ ገብተዋል። በመሆኑም መረጃው ለመላው ዓለም እንዲዳረስ ጉልበት እንዲኖረው ላይክ፣ ሼር በማድረግ ተብራ አጋራታችን በማሳየት ከጎናችን እንድትቆሙ በትህትና የጠየቀህን። በቀጥታ ወደ መረጃዎቻችን እናመራለን። የተወዳጅ ኦርቶዶክሳውያን እንግዲህ ያሮስ ነው። በያሮስ መረጃችን እንደምታውቁት ብዙ ሀሳቦችን እናነሳለን። የተለያዩ ጉዳዮች ይተነተናሉ፣ ይዳሰሳሉ፣ ይቀርባሉ። መረጃው ጉልበት እንዲኖረው ከእናንተ የሚጠበቀውን ነገሮች ብቻ አድርጉልን። እሱ ምንድን ነው? ላይክ ሼር ማድረግ መረጃውን ማዳረስ ለመላው ዓለም ማስተጋባት ይሄን አድርጉልን። በቀጥታ እንግዲህ አንድ መረጃ እጃችን ላይ ገብቷል። ከብፁ አቡነ ገብርኤል ጋር የተገናኘ መረጃ ነው። እንደምናስታውሰው ብፁ አባታችን ብፁ አቡነ ገብርኤል እንግዲህ በቅርብ ማለትም እንግዲህ ከዚህ ከጥር 14 የ2015 ህገወጥ እንቅስቃሴ በኋላ ከአቡነ ከእነ አቡነ ሳይሮስ ውስጥ የነበሩ ከ26ቱ ማለት ነው ኋላ ተመርጠው ሶስቱ ብቻ እጩ ሆነው በብፁዓን ሊቃነ ጳጳሳት በምልአተ ጉባኤው 2015 እንደምናስታውሰው ጳጳስ ተብለው ተሾመዋል። ከተሾሙት መካከል አቡነ ገብርኤል ይገኙበታል። እንግዲህ አቡነ ገብርኤል ከመጡ በኋላ ብዙ አነጋጋሪ የሆኑ ነገሮችን ሲያቀርቡ ነበር። ቤዛዊተ ዓለም አትባል የሚሉ ጉዳዮች ነበሩ ከዛ በኋላ ብዙ አንድ አይደለም ሁለት ሶስት የተለያዩ ንግግሮች፣ ቤቱ ገፊ ነው ምናምን የሚሉ ከባባድ ንግግሮችን በማድረግ የሚታወቁት አባታችን ናቸው። አሁንም ከሰሞኑ አንድ ቪዲዮ ወጣባቸው እና ያ ቪዲዮ በጣም አነጋጋሪ ሆነ። ዘመድኩን በቀለን ጨምሮ በርካቶቹ ተናግረዋል። ምንድን ነው አሁን ይሄ? ከብታችንን ይወዳሉ መሬታችንን ይወዳሉ ላሞቻችንን በጋዎቻችንን ፍየሎቻችንን ይወዳሉ መሬቶቻችንን ይወዳሉ፣ እኛን ግን በሚል ምጸታዊ ንግግር አንድ አደገኛ ንግግር ተናግረው ነበር። እና ያ ንግግር አስቆጭቷል ብዙዎቹን። ቪዲዮን በአጋራ የተሻለ ነው አድምጠን እንመለስ። ያያችሁስ ምን ተሰማችሁ? ኮመንት ተጻፉልኝ። በደንብ ላይክ በማድረግ ተከታተሉኝ ማ መንዠግ ማለት ሁሌ ብሶትና ስቃይ ብቻ ማውራት እንዲህ ሆኜ ነበር እንዲህ ተደርጌ ተፈልጬ ተቆርጬ ተወቀት ከፈለግ ብሶት አናወራም። የኛ ታሪክ እንደ ትላንትናው አብቦ አምሮ በቋንቋችን ባህላችን፣ ታሪካችን አንዷ የፀጉር ዘለላ ሳትነቀል ተከብራ ትኖራለች በእናንተና በእኛ በልጆቿ

አንድ ሰው በዛች የአደጋ መውጫ በር ከወጣ ወደ ኋላ በፍጹም ሊመለስ አይችልም። ሊመለስ ካለ አደጋ ያጋጥመዋል። አከሱሩ

አባ ገብርኤል አባ ገብርኤል እንግዲህ የሰላሌ ደብረ ሊባኖስ አካባቢ የነበሩ ሰው ናቸው። አሜሪካ እንግዲህ የራሳቸው ቢዝነስ ቤተክርስቲያን አላቸው። አሁን በኦሮሞ ኮታ ካልተሾሙ ተብለው የተሾሙ ናቸው። ባለፈው አዲስ አጀንዳ አምጥተው እመቤታችንን ዝቅ አርገው እመቤታችንን አዋርደው ሰድበው ለሰዳቢ ሰጥተው ያው ኦሮሞ ስለሆኑ ተርፈዋል ማለት ነው። ይቀጣሉ፣ ቀኖና ይሰጣቸዋል ተብሏል። ወስደው ሊሆን ይችላል፣ ቀኖናቸው ወስደው ሊሆን ይችላል። የራሳቸው ጉዳይ። የሰላሌ ደብረ ሊባኖስ አካባቢ የነበሩ ሰው ናቸው። አሜሪካ እንግዲህ የራሳቸው ቢዝነስ ቤተክርስቲያን አላቸው። አሁን በኦሮሞ ኮታ ካልተሾሙ ተብለው የተሾሙ ናቸው። ባለፈው አዲስ አጀንዳ አምጥተው እመቤታችንን ዝቅ አድርገው እመቤታችንን አዋርደው ሰድበው ለሰዳቢ ሰጥተው ያው ኦሮሞ ስለሆኑ ተርፈዋል ማለት ነው። ይቀጣሉ፣ ቀኖና ይሰጣቸዋል ተብሏል። ወስደው ሊሆን ይችላል። ቀኖናቸውን ጉዳይ ልክ በነ አቡነ ጳውሎስ ጊዜ በነ አቡነ ጳውሎስ ጊዜ እና አባ ሰረቀ ብርሃን በቤታችን ላይ ያን የመሰለ ኑፋቄ አድርገው፣ ግን የነ አቡነ ጳውሎስ ጊዜ የነበረው ሲኖዶስ በትግራይ ባለዋ ልጆች የተሞላ ስለሆነ አቡነ ማን ነው? አባ ሰረቀ ብርሃን ምንም እንዳልተደረገው ሁሉ ይቅርታ፣ አቶ ሰረቀ ብርሃን ምንም እንዳልተደረገው ሁሉ አሁንም በዚህ ስርዓት ያሉት ምንም አይሆኑም ማለት ነው። አሁን ግን የሚከፋው ነገር ነው። ኦሮሞ ተበድሏል ወደ ሌላ ሃይማኖት የሄደው በቋንቋው የሚያስተምረው ስለጠፋ ነው፣ በቋንቋው የሚቀድስለት ስለጠፋ ነው ብለው ሀገር ይያዝ ብለው እሺ ኑና ያስተምሩት በቋንቋው ተብለው ኦሮሞን በቋንቋው ያገለግሉታል ተብለው ከተሾሙት አንደኛው እኚህ ሰው ናቸው። የሚናገሩትን እንስማቸው።

እስልምና በዚህ በኩል የኦሮሞ እስልምና አማራና ኦርቶዶክስ ላይ ነው የተነሳው በዚህ በኩል ደግሞ የዘር ፖለቲከኞቹ የዘር ጳጳሳቱ ደግሞ ኦሮሞን ሆነን የሄዱት ደግሞ አማራ ላይ ነው የተነሳው አማርኛ ተናጋሪ ና አማራ ላይ እንግዲህ እንደተከታተልነው ነው ነው ውድና ክብራት ቤተሰቦቻችን የብፁዕ አቡነ ገብርኤል ጉዳይ በጣም በጣም በጣም አነጋጋሪ የሆነ ነው ከጊዜ ወደ ጊዜ ማለት ነው እንግዲህ በደንብ ትኩረት ሊሰጥበት ይገባል። ምክንያቱም በእርግጥ አሁን ከባድ ነው፣ ቀላል አይደለም። አንድ ቪዲዮ ደግሞ ላጋራላችሁ። የሆነ ልጅ አለ። ይሄ ዲያቆን አቤል ነኝ ነው ምናምን እያለ ይነሳል። ፕሮቴስታንት ሆኗል። መልካም ወጣት ላይ የሚሰራ አጀንዳውን በዚህ በዲያቆን ሰበብ ዲያቆን ነኝ በሚል ሰበብ መስቀል ከፊት አድርጎ ኦርቶዶክስ የሚመስል የክፋት ሀሳቦችን የሚሰራ ሰው ነው እና ከአቡነ ገብርኤል ጎን ቆሞ የሚሰራ የሚመስል መርዝ የተሞላበትን ስራ የሚሰራ አንድ ልጅ አለ። ምን እንደሚል ተከታተል፣ እንመለስ። አማራ ብቻ ነው ጳጳስ መሆኑ ያለበት ብላችሁ ታስባላችሁ? ክርስቲያኖች እንግዲህ ይህን ቪዲዮ በረም ኮፒሊንግ ሼር ሪፖስት እንድታደርጉ ሊ ይፈልጋሉ። ወንድማችሁ ነ ዲያቆን ቤለኝ። እዚህ በምስሉ ላይ የምትመለከቷቸው ድንቅ የሆነው አባት አብዛኞቻችሁ የምታውቋቸው የምትወዷቸው አባት ናቸው ብጹዕ አቡነ ገብርኤል ይባላሉ። እንግዲህ እዚህ ሶሻል ሚዲያ ላይ ያሉ ኦርቶዶክስ ነን የሚሉ ለማለት የሚከብዱ ሰዎች በሶሻል ሚዲያ ላይ ስማቸውን ለማጥፋት ብዙ አይነት ዘመቻዎችን ሲያደርጉ እናያለን። አንድ ይህንን ቪዲዮ እስኪ ተመልከቱ። አቡነ ገብርኤል እንደምታውቁት፣ እንግዲህ ከዚያ በፊት የምንፍቅና ትምህርት አስተምረው፣ የክህደት ትምህርት አስተምረው በቅዱስ ሲኖዶስ ደረጃ ጭምር ትምህርት ማስተካከያ እንዲሰጡበት ተነግሯቸው የነበሩ ሰው ናቸው። የሆነ ሆኖ ያንን ነገር ከማስተካከል ይልቅ ግፉበት ተብሎ የወጡ ይመስል የዘር በዘር ሰዎችን መክፈል ክህደትን ማስተማር መለያየት እንደቀጠሉበት ነው። እንዳሳያችሁ እያንዳንዱ እንደ አጥንት ውልቃት ወደየ ቦታው መመለስ አለበት። ኡምን ኬኝ ብየሳትት ማታ ወፊ ወልቀበቴት አከሌንጨትት ደሙ ጥር ጅረ መሌ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው አልፏል። እንዴ ተመናጭ ሪፎርም ይበርባችስ ሪፎርም ነው ሁንድ ከኛ ፍን ነው ኩን ሞጁ ዳፉ አንተው። እንግዲህ እኔ ቪዲዮን ያው ኦሮምኛ አልችልም፣ በሚችል ሰው አስተርጉሜ ሰምቼዋለሁ። እኚ ወንጌል የገባቸው አባት ስለሆኑ ሌላ ነገር ይናገራሉ ብዬ አላስብም። ነገር ግን ገብታችሁ ሙሉ ሀሳቡን ብትሰሙት ደስ ይለኛል። እዚህ ውስጥ ያላችሁ ግን እንደዚህ ፎቶ እየለጠፋችሁ የአባቶችን ቪዲዮ እያደረጋችሁ የምትነቅፉ ሰዎች አንደኛ ኦርቶዶክስ መሆናችሁ መጀመሪያ ያጠራጥራል። ሲቀጥል ግን እግዚአብሔርን ቃል የሚያቅሰው እንደዚህ አባቶችን ሽቅብ አባቶችን አለም ተናነሾችን እንደዚህ አይነት ንግግር በጣም ያስጠላል፣ በጣም ይደብር ነገር ነው። ትልቅ ሰዎች ስለሆናችሁ ሁለት ፀጉር ያበቀላችሁ ሰዎች ስለሆናችሁ እንግዲህ ብታስቡበት ባይ ነኝ። እንደ ምክር ነው። ያው እናንተ ሁሌ ልክ የሆናችሁ ሰዎች ስለሆናችሁ ላሰሙ ስለምትችሉ ምንም አይደለም፣ ግን እኔ የራሴ ነው የምነግራችሁ። ሲቀጥል ግን አንድ ነገር ልንገራችሁ ለእናንተ ለእናንተ አማራ ብቻ ነው ትክክለኛ ብላችሁ ነው የምታስቡት። አማራ ብቻ ነው ጳጳስ መሆን ያለበት ብላችሁ ታስባላችሁ። ሌላ ጋም እኮ የተማረ አለ፣ ደቡቡ ላይ አለ፣ ምዕራቡ ላይ አለ፣ ምስራቁ ላይ አለ። ብዙ የተማረ ኃይል አለ። እንደዚህ እንደ ብፁዕ አቡነ ገብርኤል ማለት እናንተ ኦሮሞ ጠል ስለሆናችሁ አስተሳሰባችሁ ሌላ ስለሆነ እናንተ ለእናንተ ለፖለቲካ አጀንዳችሁ የሚመቻችሁ ነገር ማንቀሳቀስ ስለምትፈልጉ ነው እንጂ እኚህ ብፁዕ አቡነ ገብርኤል ብታ ድንቅ የሆነ አባት ናቸው። እውነቴን ነው የምላቸው፣ ወንጌል በደንብ አድርገው የሚመሰክሩ ናቸው። እናንተ ብትንጫጩ፣ ምን ብትሉ፣ ምንም የምታመጡት ነገር የለም። በነገራችን ላይ ምንም እየተጠባበቃቸው ብትሄዱ፣ አባቶችን ብታከብሩ፣ ይነ እንደኔ የማየውን ነገር ውስጥ ባትገቡ ይነ የሚመለከተው ክፍል ስላለ እናንተ እዚህ የምታወሩት ነገር የዕለት ጉርሳችሁን ብቻ ለመብላት የምትጮ ሰዎች ስለሆናችሁ ሲረባችሁ ኮንተንት ስታጡ እየወጣችሁ እየደነፋችሁ የሆነ የዕለት ጉርሳችሁ የምትሰበስቡ እንደሆነ እናውቃለን። ለማ እንግዲህ እንዳዳመጣችሁት ነው። መርዝ ነው ልጁ ማለት ሲያወራ ቅመም ዲያቆነኝ ምናምን ነኝ። በተለይ ኮመንቱን ስትገቡ በጣም ነው የምትገረሙት። ለእኛ የሚያስብ ይመስላል፣ ግን አይደለም፣ አይደለም። እንዲህ አይነት ሰዎች አሉ። እንዲህ አይነት በጣም አደገኛ የሆኑ ሰዎች አሉ። በጣም ልንጠነቀቅ ይገባል የሚል መልእክት ለማስተላለፍ ነው። ብፁ አባታችን ብፁ አቡነ ኤርሚያስ በረከታቸው ይደርብን። በእውነት እንዲህ ሲሉ መልእክት አስተላለፉ እና እርብጠናቸው እንመለስ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ህዝቡን አሻገረ። እግዚአብሔርን የማያውቀው ፈሮን ደግሞ በአንጻሩ እዩት በልህ ከእግዚአብሔር ጋር በመገዳደር ይህንን ህዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለእሱም የሚቆም መስሎታል። ገባ እስከ ሰራዊቱ ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ ነበረበት ተመለሰ። በመሃሉ ማን ነበር? ፈርዖንና ሰራዊቱ ነበር። ይሄ እግዚአብሔርን የማያውቅ መሪ አያችሁ፣ ይህንን ህዝብ እንዴት እንደጎዳው ይዞት ገባ፣ ሞተ። ህዝቡም አብሮ ሞተ። ይህንን ነው የሰማነው ወገኖቻችን። ስለዚህ ከዚህ ምን ተማር? አሁን ይህን ተረክን ማለት አገለገልን ማለት አይደለም፣ አገለገላችሁ ማለት አይደለም፣ ጸደቅን ማለት አይደለም። ይህን ተረክን ማለት ከፈርዖንም ከእስራኤልም ከሙሴም እንድንማር ነው የተፈለገው። እንድንማር ነው የተፈለገው ወገኖች እግዚአብሔር ቅርብ ነው። እኛ ንስሐ እንግባ፣ እናልቅስ። እግዚአብሔር ቅርብ ነው። እግዚአብሔር ደካሞችን ተጠቅሞ ነፃ ያወጣል። ይህንን ለመማር ነው። ግን ማነው ወደ እግዚአብሔር የቀረበ? ወገኖች ከዚህ ታሪክ ተነስቶ በልህ ደግሞ በጉልበት ደግሞ የትም እንደማይደረስ ፈርዖንን ማየት ነው። የትንም ያህል አምባገነኖች ብንሆንም ልካችንን አንዘልን? ይህንን ነው ያየነው በዚህ ታሪክ ወገኖቻችን፣ አደለ ተማርን፣ አስተማረን ይሄ ታሪክ። ስለዚህ እግዚአብሔርን እንፍራ፣ እግዚአብሔርን እንቅረብ፣ ወደ እግዚአብሔር እናልቅስ። መከራው ያልፋል። እንባችን ወደ እግዚአብሔር ይውጣ፣ መከራው ይጠፋል። አይዟችሁ፣ በእግዚአብሔር ተስፋ አትቁረጡ። እግዚአብሔር ዛሬም ያም ያን ጊዜም ያው ነው። የሙሴ አምላክ የኛም አምላክ ነው። የዛ ህዝብ አምላክ የኛም አምላክ ነው። እንደ ፈሮን እግዚአብሔር አልተቀየረም። ያን ጊዜ የነበረው ፈሮን የለም አሁን፣ እግዚአብሔር ግን እግዚአብሔር ነው። አንተስ አንተ ቅመን አንተስ፣ ያው አንተ ነህ እንዳለ አይደል እንዴ? የሙሴ አምላክ የኛም አምላክ ነው። የእስራኤል አምላክ የኛም አምላክ ነው። ያን መከራ ያሳለፈ እግዚአብሔር የኛም አምላክ ነው። እኛ እንደ ሙሴ ሆነን ብቻ እናገኝ እግዚአብሔር እንደ ሙሴ እንዲጠቀምብን። ብፁዕ አባታችን በረከታቸው በእውነት በሁላችን ትደር። ወደ ቀጣይ መረጃችን አምራ መምህራችን መጋቢ አዲስ ኢንጂነር ረቃ ጥበብ ከፍ ያለው አስደናቂ የተባለ መልእክታቸውን ያስተላልፋሉ። ሌሎች ጥብቅና ሊደመጡ የሚገቡ መልእክቶችን የሚዣለውኝ አድምጠን እንመለስ። ቅዳሴ ተቀድሶ ወደ መጨረሻው አካባቢ ስጋው ደግሞ ልንቀበል ድርገት ከመውረዱ አስቀድሞ ዲያቆኑ ጸልዩ በእንቲ አነ ካለ በኋላ ማህሌት ሆኖ የሚል ሰው አልሰማችሁም? ላታስተውሉት ትችላላችሁ። ክብርኢቲ ይባላል። አራት ቤት ነው። መስቀል የሚባለው የመስቀል ሀሳብ የሚደርስበት ነው። መስቀል ስንት ፊደል ነው? መስቀል ስንት ፊደል አለ? አራት ፊደል አለ። እነዚህ አራት ፊደሎች ክብርኢቲው አራት ቤት ነው የመስቀል አራት ፊደላት የሚገለጡበት ነው። ነገረ ክርስቶስ ብቻ ነው በቅኔው የሚካተተው፣ የክርስቶስ መከራ ብቻ ክብሬቲ ተብሎ በሚጠራው ዜማ ማለት ነው። በዚያ የሚካተተው ነገረ ክርስቶስ የክርስቶስ መከራ ብቻ። ከመስቀል ውጭ፣ ከክርስቶስ መከራ ውጭ፣ ቀራኔው ላይ ከተፈጸመው ነገር ውጭ መቀኘት አይቻልም። ወርቁ ግዴታ ግዴታ የክርስቶስ መከራ መሆን አለበት። ክብሬቲ ይሄ የቅኔ ማህሌቱ አገልግሎት በጣም አስደናቂ ከዛ ክብር ይእቲ ደግሞ እሱ ከተዘመመ በኋላ ዝማሬ የሚባላለ ያ ይቃኛል። ይሄ ዝማሬ ደግሞ የሚባለው ህብስት ወይን ብሎ የጌታን ስጋና ደም ቁርባኑን የሚገልጥ አገልግሎት ነው። የቅድመ ማህሌቱ አገልግሎት ዝማሬ ተብሎ ይጠራል። ከዛ ደግሞ እጣነ ሞገር ይባላል። አስራ አንድ ቤት ነው። እጣነ ሞገር ማለት ጸሎት ማሳረጊያ እጣን ማሳረጊያ የመጨረሻ ማለት ነው። በእውነት የአባቶቻችን በረከት በሁላችንም ላይ ይደርብን። የቅኔ ማህለት አገልግሎት በጣም ሰፊ ነው እ እንታውቁት ያ በአብይ ጾም እሁድ እሁድ ከምሽቱ አንድ ሰዓት ጀምሮ ሌሊቱን ሙሉ መወድስ እየተቀኙ እግዚአብሔርን እያመሰገኑ ዳዊቱ እንደው በአብይ ጾም መጨረሻ ላይ ይሄ ሆሳዕና እሁድ ሊሆን አርብ ማለት ነው። መቶ ሀምሳው ዳዊት በአንድ ቀን ይዘልቃል በመርጌቶቹ ይሄን ታውቃላችሁ። መቶ ሀምሳው ዳዊት ነው ምናቸው የተጽኖ መቶ ሀምሳው ዳዊት መቶ ሀምሳው መዝሙር ከሌሊት ጀምሮ እስከ ቀኑ ስድስት ሰዓት ድረስ ሙሉ እየተስተዛዘለ እየተሰማ በጆሯቸው ያልቃል። በድጋሚ የሊቃውንቱ በረከት በሁላችንም ላይ ይደርብን። እኛ ያንን አገልግሎት ወደ ኋላ ስላረግ ነው፣ እኛ ስለሸፈን ነው፣ እንዳይታይ አድርገዋል። በእርግጥም ደግሞ መሀሌት ውስጥ ያሉ አንዳንድ ደግሞ ትቢተኞች ይኖራሉ። በእውነት እግዚአብሔር እነሱን ያስተካክላቸው። አንዱ ትልቁ ችግር ይሄ ነው። ሰባኪው ብልጥ ይሆንና ወደ ውጭ ወጥቶ ያኛውን ይሸፍናል። እነሱ ደግሞ ሰባኪውን፣ ስብከቱን፣ ወንጌሉን ይንቁና መሀል ላይ ይሄ አለመጣጣም አይነት ነገሮች ይፈጠራሉ እንጂ እኛ የውስጡን ወደ ውጭ ብናወጣው የውጭውን ደግሞ እነሱ በደንብ ቢረዱት በጣም ወርቅ የሆነ አገልግሎት ብርሃን የሆነ አገልግሎት መስጠት ይቻላል። የቅኔ መሀሌት አገልግሎት በቤተክርስቲያን በጣም ሰፊውን ቦታ የሚይዝ ነው። ማድነቅ ማክበር ይገባን። በድጋሚ ሊቃውንቱን እግዚአብሔር ይጠብቅልን። የመጀመሪያው የቅኔ መሀሌት አገልግሎት፣ ሁለተኛው የሰዓት አገልግሎት የሚባለው የሰዓታት አገልግሎት። የሰዓታት አገልግሎት በሶስት የሚከፈል በስንት የሚከፈል ነው አልኳችሁ? በሶስት የሚከፈል ነው። የመጀመሪያው የሰዓታት አገልግሎት የሚባለው ረጅሙ አብ ወልድ ወመንፈስ ቅዱስ ተዳድ ሆሙ ለአጋን ተብሎ የሚጀመርበት አገልግሎት የሰዓታት አገልግሎት የመጀመሪያው ረጅሙ፣ ወይም እንደየቦታው ሊለያይ ይችላል። አት ቦ ተነሳ ብሎ የሚጀምራል እንደ ደብዳባይ ስርዓት። ያው ቤተክርስቲያኒት ሀብታም ስለሆነች ብዙ አይነት ባህልና ስርዓት አለ። ሰዓታት የሚባሉ እሱ ነው። ሁለተኛው ክፍል ግን ለምሳሌ ሰዓታት የማይቆምበት ጊዜ ከሆነ በተለያየ ምክንያት እንደ ቦታው የሰው ኃይል እጥረት ቢኖር እንደ በዓል የማይደርስ ቢኖር መሀል የተቀጥሎ የሚቆም ቢሆን ሚካኤል ሊቀ መላእክት ተብሎ የሚጀመር እንደዚሁ የሰዓታት ክፍል አለ። ከዚሁ ከረጅሙ ክፍል የተወሰደ ነው። ይህም ደግሞ ጊዜ ቢያጠር ከዚህም በታች ተፈስሂ ማርያም። የተወደዳችሁ ቤተሰቦቻችን ዶ ኦርቶዶክሳውያን፣ እንግዲህ መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር አድርጉ። ላይክ ሼር ማድረጋችሁ እንዳይዘነጋ።